ኮምፒውተር መግዛት ወይንም ማሻሻል አስበዋል ጊዜና ገንዘቡን ለመቆጠብ ይህንን ቪዲዮ ተመልከቱ ለመግዛት ያሰቡት ላፕቶፕ ወይንስ ዴስክቶፕ ዴስክቶፕ ለተሻለ ፍጥነትና በቀላሉ ሃርዲስክም ሆነ ራም በተጨማሪም ፕሮሰሰርን ለማሻሻል ይጠቅማል ላፕቶፕ ደግሞ የትኛውን ቦታ እየተንቀሳቀሱ ለመስራት ጥሩ አማራጭ ኮምፒውተሩን ለምን ስራ ይፈልጉታል ለስራ ለጌሚንግ ወይንስ ለትምህርት ይህን ጥያቄ መመለስ በጣም ወሳኝ ነው ትኩረት ሰጥተን ልናያቸው የሚገቡ የኮምፒውተሩ ክፍሎች ፕሮሰሰር ፕሮሰሰር የኮምፒውተሩ አእምሮ ሲሆን ፍጥነቱን ይወስናል። ፕሮሰሰሩ ላይ ማየት የሚገባን ጄኔሬሽኑን፣ የኮሩን ብዛትና ክሎክ ስፒድ መሆን አለበት። ራም ራም ብዙ ስራዎችን በአንድ ጊዜ እንድንሰራ የሚያግዘን የኮምፒውተሩ ክፍል ሲሆን ብዙ ራም ማለት ብዙ ስራዎችን በፍጥነት እንድንሰራ ይረዳናል ማለት ስትገዙ ስምንት እና ከዛ በላይ ጂቢ ያለውን ራም ልትገዙ ይገባል። ስቶሬጅ ፋይሎቻችን የሚቀመጡበት ዲቫይስ ሲሆን ይህም ለኮምፒውተራችን ፍጥነት የላቀ አስተዋጽኦ አለው። ኤስኤስዲ ከሃርድ ዲስክ እጅግ የተሻለ ፍጥነት አለው። ስለ ፕሮሰሰር፣ ስለ ራም እና ስለ ስቶሬጅ ሰፋ ያለ ትንተና እንድሰጥ ከፈለጋችሁ በኮመንት አሳውቁኝ። ላይክ፣ ፎሎ፣ ሼር እንዳይረሳ። ይመቻችሁ።